በጣም ድብር ያላችሁ እኮ በሞቴ በጣም ምስኪኖች የሆኑ የዚህ ዓለም ሰዎች እኮ ፍቅር አልሰጡኝም ብላችሁ ነው። እኔ ግል እንገራችሁ እወዳችኋለሁ የሚላችሁ እወዳችኋለሁ የሚለን ባለ ጸጋው እኮ እግዚአብሔር ነው። ቢሰጡ የሚያልቅባቸው፣ ሞልቷቸው፣ የሚጎልባቸው፣ ኖሯቸው የማይኖራቸው የዚህ ዓለም ሰዎች ፍቅር አልሰጡኝም ብሎ መነፍረቅ ይገባል ቢሰጥ የማይጎልበት ቢያበድር የማያልቅበት ሞልቶት የማይጎልበት ሰጥቶ የማይሳሳበት ባለጸጋው እግዚአብሔር እኮ ነው እወድሃለሁ የሚለው እንዲህ አይነት ፍቅር አይታችሁ ታውቃላችሁ እሱ ብቻ አይደለም እኮ እኔ እና እናንተ አጣን የምንለው ፍቅር ካለ እመሩኝ፣ መለወጥ ያለበት ፍቅር ነው። ጠዋት ይሰማል፣ ምናልባት አመሻሽ ላይ ይነግሳል። ጠዋት ማለዳ ላይ ይስቃል፣ ማታ ምናልባት፣ መለወጥ አለበት፣ ያስለቅሳል። ምናልባት ጠዋት ያስቦርቃል፣ ማታ ደግሞ ያስነፈርቃል። የሚለወጥ ፍቅር

መለወጥ ይል በእኔም በጻድቁም ላይ የማይለወጥ ፍቅር ምን አይነት ፍቅር ነው? እንዲሁም የበለጠ እኔን ፍለጋ የሚንከራተት ፍቅር ካልጠፉት ከዘጠና ዘጠኞቹ በጎች ይልቅ በጠፋቸው አንዲት በግ የሚንከራተት ፍቅር አይታችሁ ታውቃላችሁ ወጣቶች? እንዴ ታባህልወት ብዝት ኃጢአት በየትበዝዘ ዘቃ ጸጋ እግዚአብሔር ኃጢአት መበዛችበት ጸጋውን የሚያበዛ ሰብ ሁሉን የሚሰጥ መለወጥ የሌለበት ፍቅር አይደንቃችሁ? እኔ ሁለ ጊዜ ሳስበው የሚገርመኝ በመንኮራኩር የተፈጨውን ኩርት ብሎ ተመችቶት ከሚኖረው እንደኔ ካለው ጋር እኩል የሚያፈቅር ፍቅር አይገርማችሁ? አድሎ የሌለበት ፍቅር፣ ተታየነት ያለው ፍቅር እንዴ ላቡን ያፈሰሰውንም ደሙን ያፈሰሰውንም እኩል የሚያፈቅር ፍቅር ምንጣፍ ያነጠፈውንም ስለ ስለሱ በስሙ የተነጠፈውንም እኩል የሚያፈቅር ፍቅር አይገርማችሁ? እንዲህ አይነት ፍቅር ነው የሚወደው። እንዴ እናት እንኳን እኮ በፍቅር ታደላለች ምእመናን። አንዱን ከፍ አንዱን ዝቅ፣ ለአንዱ ትርክክ፣ ለአንዱ አስርክክ ትል ይሆናል እኮ። ለሁሉም የተከፈተ ፍቅር፣ ለሁሉም የተዘረጋ እጅ አይነት ፍቅር፣ አድሎ የሌለበት ፍቅር ይወዳችኋል። እኔ ቃላት መግለጫ ስለሌለኝ ገልጬ እናንተን እዚህ እናስቀርራችሁ ብወደድ ግን ቃላት የለን፣ አቅምም የለን፣ ኃይልም የለን። እናንተን የምናሰምንበት እዚህ የምናሰጥምበት እዚህ የምናስቀርበት